በአጠቃላይ ሲታይ የኤሌክትሪክ ታሪፍ በጣም ዝቅተኛ ነው፣ እንደ ሀገር ቶታሊ ማለት ነው። እንደው ለረጅም ጊዜያት አንድ ኪሎዋት አወር ከምናመነጭበት በታች ባለ ታሪፍ ነው አንድ ኪሎዋት አወር ስንሸጥ የነበረው ማለት ነው። ይሄ እንግዲህ መንግስት ሰብሲዳይዝ እያደረገው ነገር ግን የማይታወቅ ሰብሲዲ ህብረተሰቡ ሰብስቴንሽት ያላደረገው ወይም ደግሞ ያላወቀው ነው ማለት ነው። ከተወሰነ ጊዜ በኋላ ለረጅም ጊዜ የታሪፍ ማሻሻይ ያላደረግንም። ከተወሰነ ጊዜ በኋላ ግን በጣም መጠነኛ አሁንም ቢሆን የማመንጫ ኮስቱም በማይመልስ ሁኔታ ምክንያቱም የህብረተሰባችንን የመክፈል አቅምም ያገናዘበ የሆነ ታሪፍ እንዲጸድቅ ተደርጓል። ይህ የጸደቀ ታሪፍ በአንድ ጊዜ ደንበኛችን ላይ ብንጭ ነው ከመክፈል አቅም ጋር ተያይዞ ችግር ሊሆን ይችላል በሚል በ16 ጊዜ በአራት አመታት ውስጥ በ16 ጊዜ በጣም በትንሽ በትንሽ ሳንቲም እንዲጨመር በየሶስት ወሩ ኢንክሪመንት እንዲደረግ የተደረገበት ሁኔታ አለ። አሁንም ቢሆን ከሌላ ሀገራት ጋር እንኳ ማወዳደር ተገቢ አይደለም። እንደኛ አገርም ብንመለከት የኤሌክትሪክ ታሪፉ በጣም ዝቅተኛ ነው። ለምሳሌ የኤሌክትሪክ እንዳይቆራረጥ ይፈለጋል። በጣም ኤፊሽንት የሆነ ኤሌክትሪክ ኳሊቲው የተረጋገጠ ወይም ደግሞ ቮልቴጁ የማይዋዥቅ ኤሌክትሪክ እንዲሰጥ ይፈለጋል። እነዚህ ስራዎች የሚሰሩት በሴልፍ ኢንቨስትመንት ነው። ኢንቨስት አድርገ ነው ኢንቨስት የምናደርገው ደግሞ ከደንበኞቻችን ከምንሰበስበው ገንዘብ ነው። ስለዚህ እነዚህ የሰርቪስ ኳሊቲና የታሪፍ ኢሹ በጣም የተቆራኙና የተሳሰሩ ናቸው። መስመርን ለማሻሻል ገንዘብ መሰብሰብ አለብን። ግንዛቤም እየተፈጠረ ነው ያለው የኮሚኒኬሽን ግንዛቤ ቢፈጠር ኮ ሰው ጋር ዱብ እዳ ይሆንበትም። አቶ ይሄይስ፣ አይ ይህንን እኮ ፔጆቻችንን መመልከት ይቻላል። ከዛም ደግሞ የኮሚኒኬሽን ስራ አስፈጻሚ ያወጣቸውን ብሮሾሮች ማየት ይቻላል። ይሄ እኮ ኮንቲንዩስ፣ እኔን ጨምሮ፣ ከፍተኛ አመራሮች ጨምሮ በተለያየ ጊዜ በፕሬስ ሪሊዝም በዜናዎችም ኮሚኒኬት የተደረገበት ሁኔታ ነው ያለው። ስለዚህ ግንዛቤ የማስጨበጥ ስራ መሰረት አለ። ነገር ግን የመክፈል አቅምና የአመረትክበትን ኮስት መመለስ እነዚህ ሁለቱ የሚገናኙ አሉ። የመክፈል አቅም ችግር ሊኖር ይችላል። ነገር ግን እኛ ደግሞ ካመረትንበት ኤነርጂውን ካመረትንበት ወይም ደግሞ ከገዛንበት፣ አሁን እኛ ገዝተን ነው የምንሸጠው። ለምሳሌ የኢትዮጵያ ኤሌክትሪክ ኃይል የእኛ በልክ ሴለር ነው የሚሸጥልናል ኤነርጂ ከዛ ከሸጥንበት ኤነርጂ በታች ደግሞ ከገዛንበት ኤነርጂ በታይ ደግሞ ልንሸጥ አንችልም። ስለዚህ ኢቨን ራሱ ያንን ታሳቢ አድርጎ የተሰራ ነው።